እንዳትይኝም እንዳትይጂም በቃ እንከባድ እኔ ከሄድሽ ማለት ነው የመጨረሻ ነው የሚሆነው። ምንም ቢፈጠር ምን የመጨረሻ ነው የሚሆነው። ያስፈራራ ሄነ እያስፈራራሁሽ አይደለም። ምን እየለመኩሽ ልትቆይ ይፈልገሽ እሑድ እኮ ነው። ጭራሽ እንለይ ብለው መጡ ዛሬ ማለት ነው። በሙሉ ልብነት ሀይሚ፣ በቃ መለየት አለብን አላለችም። ኧረ ይከብዳል። የሰይጣንጀሮ ጀሮ ይደፈን። ሲጀመር በውሸት መረጃም ሊመጡ የሚችሉ ሰዎች ብዙ ስላሉ እነሱን አለማዳመጥ ነው። ብሩክ ነው በአንደኝነት ማመን ያለብሽ ሀይሚ። ከዛ ባለፈ ደግሞ ካልነገርሽው እንዴት ሊያውቅ ይችላል? እና ብቻ ጨረቃዎች፣ ምንም ይሁን ምን ምንም የሚፈጠር ነገር የለም። ጉዞ ወደፊት ማለት ነው ማንንም ዛሬ ምንግዲህ በጨረቃዎች ቪዲዮ ተለቋል ማለት ነው። ቡራ የመግቢያ ቪዲዮ ሰርቶ በራሱ ቤት ሀይሚን ጠርቷት እንግዲህ እውነቱን እንድትነግረኝ ብሎ ፈልጎ ነበረ። እንግዲህ ዛሬ እውነት ለመናገር እንላይ የሚል ነው የመጣው ከሀይሚ ማለት ነው። እና ሀይሚ የገጠማት ነገር ምን እንደሆነ ያየችው ነገር ምን እንደሆነ፣ ያደረሷት መረጃ የተሳሳተ ነው እውነት ነው የሚለው ነገር እጅግ በጣም የሚያሳስብ ቢሆንም ነገር ግን ቡራ ከሀይሚ የሚደብቀው ምንም ነገር እንደሌለ ሁላችንም እናቃለን። ሰው ሆኖ መሳሳት የለም፣ የሆነ ስህተት ሊኖር ይችላል። ስለዚህ ያን ስህተት ደግሞ ብሮክ ካላወቀ ሀይሚ ካልነገረችው እንዴት ሊያውቅ ይችላል? ይሄ ነው በቃ ዋናው ጥያቄ ምልክቱ፣ ማለት ነው። እና ሰላም ሰላም ቤተሰብ እላችኋለሁ፣ ሰላማችሁ ይዛ በያላችሁበት እያልኩኝ፣ ውድ ቤተሰቦቼ እንኳን ደህና መጣችሁ። ለቤት አዲስ የሆናችሁ ቤተሰብ ሁኑ። እንዲሁም ቪዲዮን ስትጀምሩ እስከ መጨረሻ አይታችሁ ላይክ በማረግ ሀሳብ ስጡ፣ ማለት ነው። ደቂቃ ስለማላስረዝም ቢበዛ እንኳን ስምንት ደቂቃ ነው የሚሆነውና ከዛ በታች እስከ ስድስት ማለት ነው። ምክንያቱም የወረዘ ምስል ስለሚያሰለች ማለት ነው። በእርግጥ ሀሳብ ለመስጠት እፈልጋለሁ ግን ደቂቃ ሲረዝም ያን ያክል ነው እና አሁን ላይ ብዙም ያን ያክል ነው እይታ ማለት ነው። ቢሆንም ግን በእነሱ ሀሳብ መስጠት ሀሳቤን አጠር አድርጌ ለመስጠት ሞክራለሁ። ቤተሰብ እስኪ እናንተ ማሳብ ስጡ። እውነት ብሩክ ለሀይሚ የሚደብቃት ነገር አለ ብላችሁ ታስባላችሁ? እኔ ምንም ብሩክ የሚደብቃት ነገር አለ ብዬ አላስብም። የሆነ ስህተት ግን ሊኖር ይችላል። ማለት ሁላችንም ሰው ነን እና እንሳሳታለን ሳና ሰው የሆነ ነገር ልናደርግ እንችላለን። ነገር ግን ያ ስህተት ደግሞ እንደ ስህተት እንኳን ቢቆጠር ካልነገረችው ሀይሚ ቡራ እንዴት ሊያውቅ ይችላል? አሁን ዋናው ጥያቄ ሀይሚ ካልተናገርሽ ብሩክ እንዴት ብሎ በግምት እንዴት ብሎ ሊያውቅ ይችላል ኢቨን እንኳን ጥፋት አለብህ አንተ ንገረኝ እያልሽው ሲፈልግ ብሎ ሲፈልግ ቢያደርግ ምንም ያላደረገውን ነገር ከየት አመቱ ሊነግር ይችላል ብቻ ግራ ያጋባል አሁን ሀይሚ ምንድነው ያለችው ይባስ እንዲሁም እንላይ ማለቷ እኔ ግራ ገብቶኛል ማለት ነው አሁን ሀይሚ ይዘሽው የመጣሽው ነገር ለመስራት ለስራ ወይም ደግሞ የተሳሳተ መረጃ የሆነ አንቺና ብሩክን ማላየት የሚፈልጉ ሰዎች ምናልባች ለአንቺ አዘነ ብለው የሚያደርሱት ሰዎች ሊኖሩ ይችላሉ። ግን ደግሞ ቡራ ያለውን ሰምተሽም ከሆነ የመግቢያ ቪዲዮም ሲሰራ ቪዲዮን ተመልሰች ታይዋለሽ ብዬ አስባለሁ። ከምንም በላይ የፈለገ ሰው ስለ እኔ መጥፎም ሆነ ጥሩ ነገር ሰው ቢያደርሳት፣ መጀመሪያ ግን እኔን ነው ማመን ያለባት፣ ከእኔ ነው መስማት ያለባት ብሏል። ልጎራ ማለት ነው ይሄ ትክክል ነው። በጣም አሁን ብሩክ ላይ የሆነ ጥፋት አለበት ብዬ አላስብም። ምክንያቱም ጥፋት አጥፍታል እንኳን ቢባል ጥፋቱ ምን እንደሆነ ሀይሚ በግልጽ ካልነገረችው ውሸት ይሁን እውነት ይሁን በምን ሊያውቅ ይችላል? ይሄ ነው ዋናው ነገር። ነገር ግን አሁንም ቢሆን እኔ ሀይሚ ሀይሚ እኮ የስራ ሰው ናት። የምሬን ማለት ነው ሙሉ መቶ ፐርሰንት። መቼም ይሄንን ሀሳብ ትክክል ነው እንላይ የምትለው ብሩክን ማጥፍትህን የምትለው ንገረኝ የምትለው እውነት ነው አልልም። ምክንያቱም በቃ እኔ እንጃ አሁንም ቢሆን እየፈተነችው የሆነ በቃል አደለ ድብቅነሽ ምናምን ስላላት እሷ እየፈተነችው፣ የምንደባበቀው ነገር የለም በሚለው መስመር ገብታ እየፈተነችው ይመስለኛል። እንዲሁም ደግሞ ከሀብትሽ ጋር ይህን ነገርም ለሀብትሽም ነግረው ሊሆን ይችላል። ማለት ያኔ መስራት ፈልገ ወይ ቡረንና እንፈትነው እናስጨንቀው በሚል ይሆናል እንጂ ምንም በማላቸው ምን የሚደባበቁት ነገር አለ ደግሞ። ብሩክ ትክክል ነው ካልነገርሽኝ ቻው ምትኝ፣ ስትፈልጊ ቻው ምትኝ ሳትፈል ልጅ የምትመጪ አይደለም እያለ ነው። እና ሀይሚዬ አሁን ብሩክ እየለመነሽ ነው፣ ንገሪኝ ችግሩን እያለሽ እየለመነሽ ነው ያለው ማለት ነው። ማወቅ አለብኝ እያለ አሁን አንቺ ይሄን ነገር ብሩክ ፕራንክ መሆኑን ሲያቅ ደግሞ በቃ ይቅርታ ብትሁ እንኳን ማለት ነው። ታውቃላችሁ ብሩክ ልክ ከገባ ተሎ እንደማይቀበል ማለት ነው። የመሬን ማለት ነው። አሁን ዛሬ ላይ ነገሪኝ ስላት አልነግርም እያለች ነው። ይሄንን አሁን ስራ መሆኑን እሷ ብቻ ነው የምታውቅ። ሜቢ ብሩክ ይሄን ነገር ካላወቀ መጨረሻ ያለ ይሄ ነገር ስራ መሆኑን ሲያቅ፣ ንገሪም ብዬ እየለመንኩሽ አልነገርሽኝም። ከዚህ በኋላ ችግር የለውም ብንለያይም ብትጅም ከሄድሽ በቃ የመጨረሻ ነው ብሎ ደግሞ እሱ መልሶ እንትን ሊላት ይችላል። ያን ጊዜ ደግሞ ሀይሚ በተደጋጋሚ ይቀርታ ለትቻ ያለሽ ና እዚህ ጋር ነው ዋናው ችግሩ ማለት ነው ማለት ነገሮች ሚዛናቸውን በጠበቁ ሁኔታ ላመጣሹ ነገር ምላሽ ሲፈለግ ምላሹን በወቅቱ ስትሰጭ አንቺንም ከኋላ ምንም ዝቅ የሚያደርግ ወይም ደግሞ በተደጋጋሚ ይቅርታ የሚያስጠይቅሽ ረዝም ያለ ቪዲዮ እንድተጅ እንትን አይልም። ግን አሁን በሰአቱ ንገርኝ እያለሽ ካልነገርሽው ቢያንስ እንኳን ቦራ ካላወቀ መጨረሻ ላይ ይሄ ነገር አብቅቶ በቃ ብለሽ አንቺ የጨረሽ ጊዜ፣ ወይም ቪዲዮ ብቻ ሀሳብሽን የጨረሽ ጊዜ ይቅርታ ብለሽ ስትመጭ ቦራ ደግሞ በሰአቱ ላይቀበልሽ ይችላል። ምክንያቱም ይቅርታ ብዬ ወይም ንገርኝ ስልሽ አልነገርሽኝም ስለዚህ ብሎ ደግሞ እሱ እንግዲህ መልሶም ብራንክ ሊያደርግሽ ይችላል ሊያስከፋሽ ይችላል። ምክንያቱም አሁን ላይ ቡራ በጣም ተበሳሽቶ ነው ያለ ከሚባለው በላይ ማለት ነው። የምሬን ማለት ነው። ስለዚህ ኔ ጠቅለል ሳረገው የሀይሚን ሀሳብ ማለት ነው። አሁንም ቢሆን ስራ ነው እንጂ እውነት እየሰራች ያለችው ብሩክ፣ ምን የደበቃት ነገር ይኖራል? ምንም ኢቭን እንኳን ስህተት የሆነ ስህተት እንኳን ቢሰራ እሱን ስህተት ከካሜራ ጀርባ ነው እንጂ የምትነግረው እንደዚህ በካሜራ ፊት መታ እንዲህ አድርገኛል ብላ ልትለው አትችልም። ደግሞ አሳልፌ ልስጥ ሆይ እኔ አሳልፍ የመስጠት አልፈልግም ያለች ነው። ቡራ ደግሞ ስለተናደደ በቃ ማወቅ ነው የምፈልግ ብሏል። ምክንያቱም ማለት ሁሌ እየተጨነቀ ሁሌ እያሰበ ምን ሰርቼ ነው ከሚለው ያ የሰራው ስህተት እውነት የሚሆን ውሸት የሚሆን ማወቅ ስለፈለገ ነው። እውነቱን ነው ቡራ ነገሪኝ ማለቱ። ከቻለች እኮ ከካሜራ ጀርባ መንገድ ትችላለች። ግን ደግሞ ይሄ ነገር እውነት ሊሆን አይችልም። ምክንያቱም የሰው ወሬ እንኳን ቢሆን መስማት የለባትም ብሩክን ማመን አለባት በመጀመሪያ ደረጃ። እኔ እንጃ ብቻ ግን በመሀላቸው ይሄን ያክል ምን እንደተፈጠረ ግራ ቢያጋባም እኔ ምንም አላምንም። አላምንም ስላችሁ ብሩክ ለሀይሚ የሚደብቃት ነገር አለ ብዬ አላምንም። ቀልድ አይደለም ማለት እየመጡበት የነበረው ይሄ ሁሉ ጊዜ ያሳለፉት ከሀይሚ ውጭ ምንም ብሩክ ምንም ነገር ዜሮ ማለት ነው። እና ታማኝ ስለሆነ ማለት ነው ብሩክ ሀይሚ ደግሞ ሰምቻ ያለው የምትለው ነገር ያ በቃ አይደል የውሸት መረጃ ሊሆን ይችላል እኮ። በውሸት መረጃ ደግሞ ብሩክን እንደዚህ ከልክ ያለፈ በላይ አስጨንቀሹ፣ ከዛ በኋላ ወደ ሰላም ለመመለስ ስትፈልግ የግዳንች በተደጋጋሚ ይቅርታ እንድትጠይቂ ያደርግሻል። ሀይሚ ማለት ነው ሀይሚን አንዳንዴ ረጅም ጊዜ ይቅርታ የሚያስጠይቃት የምታመጠው ነገር ረዘም ብሎ ሲሄድ ነገሮችን ለመቋጨት በጣም ይከብዳል። ስለዚህ ነገሩን ለማሳጠር ብትሞክሪ ለአንችም ለ መቆጨት ያመችሻል ብዬ አስባለሁ። ሀይሚ ማለት ነው። እና ብሩክ በጣም ነው የተሰማው፣ አሁንም ድረስ ማለት ነው ካልነገርሽ እያለ ነው። በጣም ከልቡ ነው የሚያወራው ማለት ነው። ታዲያ ያንቺ ፕራንክ ሲሆን እኮ ብሩክ ይናደዳል።